ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የአማራ ሚዲያ ኮርፖሬሽን ከአማራ ክልል ስራና ክህሎት ቢሮ ጋር በጋራ ትብብር እያዘጋጀ ወደ እናንተ የሚያደርሰው ሳምንታዊ ዝግጅታችን ተጀምሯል። በዛሬው ሳምንታዊ ዝግጅታችንም በዓለም አቀፍ ደረጃ ለ12ኛ ጊዜ እንደ ኢትዮጵያ ደግሞ ለመጀመሪያ ጊዜ የተከበረውን የፍልሰተኞች ቀን በተመለከተ የአማራ ክልል ስራና ክህሎት ቢሮ በባህር ዳር ከተማ ሙሉ አለም የባህል ማዕከል አዳራሽ ለስደት ተጋላጭ ማህበረሰብ ክፍሎች ያዘጋጀውን የግንዛቤ ማስጨበጫ መድረክ በተመለከተ እናስቃኛቸዋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ኑሮን ለማሸነፍና መቸገርን ለመጋፈጥ የበረሃ ሲሳይ መሆን፣ የማያልቅ የተስፋ ጉዞ ውስጥ መዳከር፣ ርኅራሂ ጨርሶ በራቃቸው ሰዎች መበዝበዝ፣ ቁራሽ ዳቦ ህልም በሚሆንበት ስፍራ ውስጥ ራስን ማግኘት፣ ሲከፋም ከጀልባ ላይ ተገፍትሮ መጣል አሊያም በጀልባ በሚደረግ የባህር ጉዞ በመስጠምና በመገልበጥ የአሳ ነባሪ ሲሳይ ሆኖ መቅረት የስደት አስከፊ ገጽታ ነው። ያም ሆኖ ህገወጥ ስደት ዛሬም እንደትናንቱ የዜጎች የህይወት አማራጭ ሆኖ ቀጥሏል። ለዚህ ደግሞ ባሳለፍነው ጥር ወር ዓለም አቀፉ የስደተኞች ተቋም አይኦኤም ባጋራው መረጃ በየመን ዱባባ ግዛት የባህር ዳርቻ ላይ በደረሰ ጀልባ መስጠም አደጋ ሀያ ኢትዮጵያውያን ስደተኞች መሞታቸው በተሰማ ማግስት በዚሁ ዓመት ሐምሌ ወር 154 ኢትዮጵያውያን ህገወጥ ስደተኞችን የጫነች ጀልባ በየመን አብያን ግዛት በመስጠሟ የ68 ኢትዮጵያውያን አስከሬን ሲገኝ፣ ሰባራ ስደተኞች ግን የደረሱበት እንደማይታወቅ በዚሁ ዓለም አቀፉ የስደተኞች ተቋም መዘገቡ ትልቅ ማሳያ ነው። በስደት ውስጥ ከሞት ባሻገር የሚያጋጥሙን የአእምሮ መጎዳት፣ የአካል መጉደል፣ የማይፋቅ የሥነ ልቦና ቁስለት የማይጠፉ የኋላ ታሪኮች ናቸው። ተስፋ መቁረጥ፣ የመረጃ ማጣትና የሕገ ወጥ ደላሎች መስፋፋት እንዲሁም የተደራጀ የችግር መፍቻ ሥርዓት አለመኖር ደግሞ ለመሰደድ በምክንያትነት ይጠቀሳሉ። የአማራ ክልል ስራና ክህሎት ቢሮም ከዓለም አቀፍ የስደተኞች ድርጅት ጋር በመተባበር በዓለም አቀፍ ደረጃ ለአስራ ሁለተኛ ጊዜ እንደ ሀገር ደግሞ ለመጀመሪያ ጊዜ የሚከበረውን ዓለም አቀፍ የፍልሰት ቀንን በማስመልከት በባህር ዳር ከተማ ለተጋላጭ ማህበረሰብ ክፍሎች የግንዛቤ ማስጨበጫ መድረክ አዘጋጅቷል። ወያለመታደል ወያለመማር ወያለመታደል ወያለመማር ተወደዱት ቀርቶ ተጠሉት መኖር እራንተ ደመናን እራንተ ሰማይ እራንተ ደመናን እራንተ ሰማይ ለእንጀራ የወጡት ይታዩሃል ወይም። በመድረኩ ላይ በመገኘት የመክፈቻ ንግግር ያደረጉት የአማራ ክልል ሥራና ክህሎት ቢሮ የህዝብ ግንኙነት ኃላፊ አቶ አንዳርጋቸው ጎፋም ሀገራችን ኢትዮጵያ የስደተኞች መነሻም መድረሻም መሆኗን አንስተዋል። የመድረኩ ዓላማም የስደትን አስከፊነት ማስገንዘብ መሆኑን በንግግራቸው ገልጸዋል። የስደተኞች ቀን በዓለም ዙሪያ የስደተኞችን መብት እና ፈተናዎች እንዲሁም ለማህበረሰቡ ያበረከቱትን አስተዋጽኦ ለማስተዋወቅ ለማክበር የሚከበር ቀን ነው። ሀገራችን ኢትዮጵያ በአንድ በኩል የስደተኞች መነሻ፣ መተላለፊያ እና መዳረሻ ሀገር ናት። በሌላ በኩል ደግሞ በአፍሪካ ውስጥ ብዙ ስደተኞች ተቀበላ በማስተናገድ ከፍተኛ ሚናም እየተጫወተች ትገኛለች። መረጃዎች እንደሚያመላክቱት ኢትዮጵያ ከአንድ ሚሊዮን በላይ ስደተኞችን ተቀበላ በማስተናገድ በአህጉራችን ሶስተኛ ደረጃ ትይዛለች። ግን የሚኖሩት በፍልስጤማውያን ክብር ልክ አይደለም መብት ልክ አይደለም። እኛም እንደዚህ ሁነነው ያውም ከተፈቀደልን ነው። በእሳታውን ቅድም ቁመን ለአንድ ደቂቃ ይህ ልና ጸሎት ስናደርግ ቀይ ባህር ላይ ሁነን መሆን አለበት። ቀይ ባህር ላይ ሁነን እንዲሰማን፣ ስደት ላይ ሆነን እንዲሰማን የቆም ነው። እስካሁን ድረስ ልጇን ይመጣል ብላ የምጠብቅ እናታለች፣ እህታለች። ታዲያ የዚህም የግንዛቤ መድረክ ዋና ዓላማ ስደተኞች ከሚያጋጥሟቸው ፈተናዎች አንጻር ግንዛቤ ለመፍጠር ያለመ መድረክ ነው። ሁላችንም እንደምናውቀው ቢሮ በበጀት ዓመቱ ስደተኞች የሚያጋጥሟቸውን የሰብአዊ መብት ጥሰቶች፣ የስራ ጦት፣ እንግልት፣ መከራ፣ የመኖሪያ ችግር፣ ሌሎችን መሰናከሎች ለማሳወቅና በሀገር ሰርቶ መበልጽግ ይቻላል የሚለውን መንፈስ በህዝባችን ለማስጨበት በየቀበሌው በቀበሌ ደረጃ የፊትለፊት ለፍት መድረክ በማስ ሚዲያ፣ በፕሪንቲንግ ሚዲያ፣ አሁን በምታዩት በቲያትርና በፊልም ደረጃም ግንዛቤ እየፈጠረ ይገኛል። ይህ ተግባር የተሳለጠ እንዲሆን የማህበረሰቡ የተለያዩ ክፍሎች ወሳኝ ናቸው። ቅድም በፊልም እንዳያቸዋቸው የሃይማኖት አባቶች ወሳኝ ናቸው። ታዋቂ ሰዎች ወሳኝ ናቸው። አርቲስቶች ወሳኝ ናቸው። ተጽዕኖ ፈጣሪ ወሳኝ ናቸው። እናንተ እዚህ ያላችሁትም ወሳኝ ናቸው። የአብክመ ሥራና ስልጠና ቢሮ ከአይ ኤም ጋር በመተዋር ከስደት ተመላቾች የስራ እድል እንዲያገኙ ስልጠና እንዲሰጣቸው እና በማህበረሰብ ውስጥ ተቀባይነት እንዲኖራቸው ለማድረግ ቁርጠኛ ሆኖ እየሰራ ይገኛል። ሰው በሀገር ሰርቶ መበልጸግ ወይንም በህጋዊ መንገድ ወደ ውጭ መሄድ በአንድ ድርጅት ብቻ ሊሳካ እንደማይችል በግልጽ እናምናለን። ስለሆነም የማህበረሰቡ የተለያዩ ክፍሎች፣ መንግስታዊ እና መንግስታዊ ድርጅቶች፣ የእምነት ተቋማት፣ የትምህርት ተቋማት እና ግለሰቦች በጋራ መሳተፍ አስፈላጊ ነው። እያንዳንዳችን ኃላፊነት አለብን። በአሁኑ ሰዓት ህገወጥ ስደትን በመከላከል የዜጎችን ስቃይና እንግልት ለመቀነስ በህጋዊ መንገድ የውጭ ሀገር የስራ ስምሪት እየተሰጠ መሆኑን የገለጹት አቶ አንዳርጋቸው፣ ለዚህም ደግሞ በሀገር አቀፍ ደረጃ የበለጸገ የመመዝገቢያ ስርዓት መዘርጋቱንም አስረድተዋል። በባለፈው በጀት ዓመት በህጋዊ መንገድ ከ84 ሺህ ዜጎች በላይ ወደ ውጭ ሀገር ልከናል። ክብራቸው ተጠብቆ፣ መብታቸው ተጠብቆ፣ የት ማን እንደሚያሰራቸው ተጠብቆ ወደ ውጭ ሀገር ልከናል። የሚፈለገው ከእናንተ የስራና ክህሎት ሚኒስቴር ወደ ውጭ ሰርተው አገራቸውንም ክብራቸውን ጠብቀው የራሳቸውንም የሀገራቸውንም ጠብቀው እንዲሄዱ ይሄ አሁን የምለውን ኤልይኤም ኢትዮጵያ ሌበር ማናጅመንት ኢንፎርሜሽን ሲስተም የሚል ዳውንሎድ ማድረግ ነው በስማርት ሞባይላችሁ ብቻ ይሄ ሲስተም በሀገር አቀፍ ወይም በስራና ክህሎት ሚኒስቴር የበለጸገ በስማርት ሞባይላችሁ ብቻ ዳውንሎድ አድርጋችሁ ተመዝግባችሁ አሻራ አንስታችሁ በህገ ወጥ የሚሄዱ ስደተኞች ወደሚሄዱበት ሀገር ህጋዊ ሆነው ህጋዊ መብታቸው ተከብሮ የሀገራቸውን የራሳቸውን ክብር መብታቸው ጠብቀው እየሄዱ ናቸው። ስለዚህ ከዛሬ ቀን ጀምራችሁ ስማርት ሞባይላችሁን አውጣችሁ አሁን የምነግራችሁን ኢኤልአይኤም የሚባለው ሲስተም ዳውንሎድ አርጉት፣ ተመዝገቡ፣ ተጠቀሙበት። እንደ ሀገር ይሁን እንጂ ይሄንን ሲስተም ባለማወቅ የሚደርሰውን በደል ባለማወቅ አስከፊነትን ባለማወቅ በቀይ ባህር ላይ ሊደርሱ ፈልገው ሳይደርሱ የአሳ ነባሪ ምሳና እራት የሆኑ እህትና ወንድሞቻችን እጅግ ያሳዝናል። ስለዚህ ከሽሞት የአንድ ሰው ስኬት አታይ መውጣት አለብን። አንዳንድ ሞባይሎች ለምሳሌ ጥሪ የሚደረጉ መስተካከል ያለባቸው ማህበረሰባችን ላይ የሚያስተላልፈው መልዕክት ትክክል አይደለም። ብር ከሳውዲ ብቻ አይደለም የሚላከው። ብር ከአዲስ አበባ ይላካል፣ ብር ከባህር ዳር ይላካል፣ ብር ከጎጃም ይላካል፣ ከጎንደር ይላካል። ለእናቱ ለአባቱ ያ ራሱ ያ ሚሴጅ ራሱ በራሱ ካክ ያርገ ማህበረሰቡን የሚያዛባ መልእክት የሚያስተላልፍ የነ አይነት መልእክት በግልጽ መናገረው ትክክለኛ ሚሴጅ የሚያስተላልፍ አይደለም። ሶ ይሄንን ማረም ያስፈልጋል። በተለይ የመንግስት ሚዲያዎች እና ሌሎችም የግለሰብ ሚዲያዎች ይሄንን ብታረሙልን ደስ ይለናል። በእኛ በኩል ትክክለኛ መልእክት አይደለም። ሰው በአገሩ በልጽጎ መኖር ይችላል። ምናልባት በዘመናት ውስጥ የተከማቹ መዋቅራዊ ሥርዓታዊና ሰው ሰራሽ የሆኑ ብሎም ባህላዊ የሆኑ ችግሮች ይዘውን ነው እንጂ አሁን ላይ ሰርቶ መበልጸቅ የሚያስችል ሁኔታዎች እየተፈጠሩ ናቸው። ቀደም ያልኳቸውን የውጭ ሀገር የስራ ስምሪት በዚህ ዓመት በጀት 84 ሺህ ወጣቶችን ወደ ውጭ ሀገር መላክ ይቻል ነው ሰላም ሲያደርግልን፣ ክልላችን ከዚህ በላይ መስራት እንደሚቻል ፕሮጀክቶችን በመፈጸም በማስፈጸም ደረጃ ሰላም ሲሆን ከዚህ በላይ መላክ እንችላለን። ስለዚህ እንደ አይነት ነገሮችን መስራት አለብን። ሁላችንም ኃላፊነት አለብን። ለጉባኤው ተሳታፊዎችም ከዚህ በፊት ስለ ስደት የነበራቸውን ግንዛቤና እይታ በተመለከተም ሀሳባቸውን እንዲያካፍሉን ጥያቄ አንስትንላቸው ነበር። ምንም ሳላው ድሮ ደስ ይላይ ነበረ፣ በቴሌቪዥን ሳያቸው በቃ ወርቅ ለብሰው ምናምን ለብሰው ሳያቸው ደስ ይላይ ነበረ። በቃ እኔም በህድ እንደዚህ የምለወጥ ይመስለኛል። ጥሩ ነገር ማገኝ፣ ቤት የምሰራ፣ መኪና የምገዛ፣ በቃ እንደዚህ ሁሉ ይታየኝ ነበር። ተምሬ አስራ ሁለት ጨርሻለሁ። በቃ የመሄድ ፍላጎትም ነበረኝ፣ ምክንያቱም እዚህ ጨርሻለሁ፣ ስራ የለም፣ ምንም ነገር የለም። አእምሮህ በመስሪያ ሰዓት ላይ እዚህ ቁጭ ለስቱን ሌላ ብዙ ነገር ታስባለ እና የምሄድ ፍላጎት ነበረ። ለትራንስፖርት አንዳንድ ነገሮች ለመሄድ ገንዘብ በማጣት ነው የቀሩት። ተምሬያለሁ፣ ተመርቄያለሁ፣ ጨርሻለሁ። የቀን ስራ ነው የምሰራው፣ ግን በሀገር ሰርቶ በሀገር መለወጥ ነው እንጂ ስደት በተፈጥሮ ያስቢ አላውቅም። ከሰው ሀገር እጅ ወርቅ ከማፍስ ሀገሬ ላይ በቃ ጠጠራ ፍሸ ብኖር ነው የመድረኩ ዓላማ የዜጎች ተቀዳሚ ምርጫ በሀገር ሰርቶ መበልጸግ እንዲሆን ግንዛቤ ማስጨበጥ ነው ያሉት የአማራ ክልል ስራና ክህሎት ቢሮ የስራ ስምሪትና የስራ ገበያ መረጃ ዳይሬክተር የሆኑት አቶ ጌታሰው መንጌ ሲሆኑ የመድረኩ ተሳታፊዎች በበኩላቸው መድረኩ ስለ ስደት የነበረንን የተሳሳተ እይታ ቆም ብለን እንድናስተውል አስችሎልናል ነው ያሉት። ዜጎቻችን ግንዛቤ ኖሯቸው በተለይ ህገወጥ የሆነው ፍልሰት በተገቢ መንገድ አይተውና ተረድተው እንዲንቁት በማድረግ ህጋዊ የሆነውን አማራጭ መከተል የሚችሉበትን እድል ለማመቻቸትና በተለይ ማህበረሰቡ ከስደት ጋር ያለውን አመለካከት ቢያንስ ለማስተካከል እንዲቻል የአመለካከት ለውጥ ሊያመጣ እንዲችል እና በተለይ ወጣቶቻችን ደግሞ በስፋት በህገወጥ መንገድ መሄድ ህይወት ለአደጋ የሚዳረግና ህይወታቸው የሚያሳጣም ስለሆነ ከዛ እንዲወጡና የመጀመሪያው ነገር በሀገራቸው ሰርተው መለወጥ የምችልበትን እድል እንዲያመቻችው ግንዛቤውን በዛ መንገድ እንዲያድግ ለማድረግ ነው። በሌላ በኩል ደግሞ ህጋዊ አማራጭ እንዲከተሉ በመሰረታዊነት ግንዛቤ ለመፍጠር ነው ለማህበረሰቡ ዛሬ መድረክ ያዘጋጀ ነው ማለት ነው። ከዛሬው መድረክ ው በትንሹም ቢሆን እዚሁ ሀገር ላይ ትንሽ ነገር ቢሆንም ካለች ሰርተህ መቀየር ሌላ ቦታ ሄደ ላትመለሰው ስለምትችል አያስፈልግም ከሀገር ውጭ ስደመ። ከዛሬው መድረክ በጣም ደስ ነው ያለ። በቃ ብዙ ነገር ሄደህ ምንም እንደማታገኝ በተለይ በህገ ወጥ ሄደህ ምንም አታገኝም። እህት የተናገረችው ነገር ደስ የሚል ነው። አካል ስንኩል፣ በቃ ይምሮ ተበላሽቶ በሽተኛ፣ ኢቭን ኤች አይቪ ምርት እያስ ትችላለ በቃ እና ይህ ነው ጥሩ ግንዛቤ ነው ይወሰድኩ። ይህ ስደት የመጀመሪያው የመከራ በትር የሚያርፈው በተሰዳጅ ግለሰቦች ላይ ይሁን እንጂም በሂደት በቤተሰቦቻቸው ብሎም በሀገር ላይ የሚያሳረፈው የጥፋት አሻራ ዘመን ተሻጋሪ መሆኑ ይታወቃል። ይህም በተመለከተም የጉቤወት ተሳታፊዎችና የቢሮ የስራ ስምሪትና የስራ ገበያ መረጃ ዳይሬክተር እንዲህ ያብራሩታል እህቴም በአጋጣሚ በህፃንነቴ ሬሳ ነው የመጣልን ያ ስለተቀረጸ ውጭ ሀገር ስለኝ አልወድም ግን ከዚህ ዝቅ ብለህ ከሰራህ መለወጥ እንደምችል በቃ የተለያዩ ነገሮች እየሰራህ መለወጥ እንደምችል ምንም ሳትን ከሰራ ትለወጣለህ የሚል ነው ሐሳቤ። ከሁሉም ማንኛውም ሃይማኖት ሰዎች ጋር ፍቅር ነኝ። ተዋደን ተከባብረን ነው እንወያያለን እና ስለ ስደት እጠይቃቸዋለሁ አይደል። ስጠይቃቸው ሙስሊሞቹ የደረሰባቸው ነገር ይነግሩኛል። እኔ እኮ ክርስቲያን ብቻ መስሎኝ ነው ይጅዳም ሆነ አረብ ሀገር ሲሄድ የሚሰቃይ ስላቸው፣ አይ ኢትዮጵያዊ በመሆናችን ብቻ ሁሉም ሰው እዚያ ሲሄድ እጣ ፈንታው ሲሰቃይ ነው ይሉኛል እና ስለሚያስረዱኝ እኔ ሰው አገር ምንጊዜ የማላስብ ነው። አሁንም አላስብ እንደ ስደት አስከፊነት የለም። እንጀራ ሆነና የሰው ቁም ነገሩ አልቀበራለ ሰው ሁሉ ካገሩ እንጀራ ባልክፉ ቆንጆ ጠፍታ እሷን በመፈለግ አገሩ ተፈታ። እናት ለምን ትኑራ ጎንብሳ ቀማል ትገላለ በጨለማ ዳሳ። እናትና ሀገር አንድ ነው። እናት ቀሚስ ነው፣ ህዝብ ቀሚስ ነው፣ ህዝብ ኩታ ነው። በጣም እና በጣም ነው የምናገረው ማለት ነው። ወላድ ነኝ ተምረዋን ወንድሞቻችን፣ በቃ ሌሎም ቢሆን ልጅ ሳይሆን ሁሉ ህብረተሰብ ልጅ ነው። ግን ዋናና ዋናው ስደት ይቁ ህገወጥ የሆነው ፍልሰት በጣም ከፍተኛ የሆነ ችግር ነው፣ ለዜጎቻችን ላይ እየፈጠረ የሚገኘው እንግዲህ የሚካሄደው በህገወጥ መንገድ ነው፣ በድብቅ ነው የሚካሄደው። ስለዚህ በድብቅ ስትሄድ የሚገጥምህ ነገር በጣም ብዙ ነው። ራሱ አካባቢ ይፈትናል። እዛ ባለፈ ደግሞ በየቦታው እንግዲህ ህገወጥ ዝውውር ደላላው ብዙ ነው፣ መረቡ ሰፊ ነው። ስለዚህ በጣም የተደራጀ ወንጀል ከመሆኑ ጋር በተያያዘ በየቦታው አንደኛው ለአንደኛው እያቀበለ እስከ መጨረሻው ድረስ የሚዘልቅና የማይቋጭ ነው። ስለዚህ ከመሆኑ ጋር በተያዘ በተለይ በእነዚህ በልጆች ላይ በየጫካው ህይወታቸው የሚያጡ በረሃብ በመንገድ ላይ በጣም ለረጅም ሰዓት በእግር ጉዞ ያለው ከመሆኑ ጋር በተያዘ እዛ ባለፈ ደግሞ በተለይ ቀይ ባሕርና በሌሎች አካባቢዎች ላይ ደግሞ በተለይ ከጀልባ መገልበጥ ጋር በተያዘ በጣም ህይወታቸው የሚያጡ በጣም ብዙዎቹ ናቸው። ይሄ ደግሞ የቅርብ ጊዜ አሁን በዚህ ወርም አካባቢ ተከስቶ የነበረው የጀልባ አደጋ አንዱ እንደ እንትን ሊቆጠር ይችላል። ስለዚህ ከሄዱም በኋላ ኢቨን ከደረሱ በኋላም እንኳ ተሳክቶላቸው እንኳ ባህር አቋርጣው መዳረሻ ሀገራት ላይ ሲደርሱ በቂ መረጃ የሌላቸው ከመሆኑ ጋር በተያያዘ አሁን ለምሳሌ ሊቢያ ብትል በጦርነት የሚታመስ ሀገር ነው። የሽብር ስራ የሚሰራበት አካባቢ ነው። ስለዚህ ዛ ላይ ሄደው ለዛ ተጋላጭ የሚሆኑበት ህይወታቸው የሚያጡበት ኢቨን ሳውዲ አረቢያም ከደረሱ በኋላ ህገወጥ ስለሆኑ የግድ እዛ አካባቢ ባለው በጸጥታ አካሉ የሚገደሉበት ወይም የሚያዙበት ሁኔታ ይኖራል። ያንን አምልጠው እንኳ ከሄዱ በኋላ ስራ እንኳ ለመስራት ቢፍላጎቱ ቢኖራቸው እየተደበቁ የሚሰሩ ከመሆኑ ጋር በተያያዘ እና ለተለያዩ ወንጀሎች የሚዳረጉበት ሁኔታ ነው ያለው። ከተያዙ በኋላ ደግሞ በተለይ በሰቆቃ ውስጥ በእስር ቤት ነው የሚቆዩት፣ ማለት ነው። ስለዚህ ያ በራሱ በዜጎች ላይ ለአካልም ለስለንቦናም እና ለአጠቃላይ ኢኮኖሚክ ጉዳት እየዳረጋቸው መሆኑ ነው በስፋት የሚታየው ማለት ነው። ከቤተሰብ አንጻር ሲወሰድ እንግዲህ ቤተሰብ ልጅ ያልፍልኛል፣ ልጅ ገንዘብ ያመጣልኛል ብሎ ነው ሀብቱን ሽጦ ንብረቱን ሽጦ የሚልከው። ስለዚህ ቤተሰብ በራሱ ከመጀመሪያው እቤቱ ተነስቶ በሚሄድበት መዳረሻ ሁሉ በደላላዎች እየተደበደቡ ልጆች ይህን ያህል ብር አስገቡ እየተባሉ ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እየዳረገ ነው የሚገኘው ቤተሰቡ ማለት ነው። ስለዚህ በተለይ ወላጆች ወጣት ልጆቻቸውን እየላኩ ያለ ጧሪና ላሳደግ እየቀሩ ነው የሚገኙ አንዳንዶች ኢቭን ልጆቻቸው ሚስቶቻቸውን ጥለው እየሄዱ ልጆቻቸውን ያላሳዳጊ የሚቀርበት በጣም ከፍተኛ የሆነ ማህበራዊ ቆስ እየፈጠረ ያለ ችግር ነው። በሀገር ደረጃ ሲወሰድ እንግዲህ ወጣት ትውልድ ነው የሚሄደ ያለው፣ እየባክን ያለው ወጣት ትውልድ ነው። ይህ ወጣት ትውልድ ደግሞ ከሄደ ነገ ሀገር የሚረከብ ነገ የሀገርን ኢኮኖሚ የሚያስቀጥር የሀገርን ደህንነት የሚያስቀጥል የሚያስቀጥር የሰው ኃይል አይኖርም ማለት ነው። ትውልድ የሚተካም አይኖርም። ታዲያ ይህን ችግር ለመከላከል መፍትሄው ምን መሆን አለበት ስንል ላነሳ ነው ጥያቄም የአመለካከት እንጂ የስራ ትንሽ የለውም ና ሁሉም በሀገሩ ሰርቶ ለመለወጥ መትጋት እንዳለበት ነው ተሳታፊዎች እየተናገሩት። ማንኛውም ሰው ከሰራ ከሀገሩ ላይ የማይለወጥ ነገር የለም። መቼም መስራት ይለውጣል። በቃ በሀገር ብንማር በሀገር ብንሰራ እንለወጣለን ብዬ ነው ማስ። አሁን ለምሳሌ ድሮ ተጽዕኖ ነበረ፣ ለምድሮ ተጽዕኖ ባል ብቻ የሚሰራ ነበር። ሴቶች የሚመስለን የእሱን እጅ ብቻ መቶ ብር ከሰጠኝ በቃ ነገ ደሙያችን መቶ ነው ተብሎ ስለጠኛል። ከመጨቃጨቂ ስለ ይልቅ ሰርቼ እንደምለው ወይ ነጋዴ መሆን ወይ በቃ ባጃጅ ሹፌር መሆን ትችላለች። ይሄ ነው ሴት ልጅ ማስብ። እኔ በህገወጥ ሳይሆን በህጋዊ እንዲሄዱ ነው። በተለይ በተሰጠው ሚዲያ በዛ በኩል ቢሄዱ ደስ ይለኛል። በቀጥታ በህጋዊ እንዲሄዱ ነው ምክሬ። የኔ ያለኝ ግንዛቤ ይሄ ነው። አሁን አብዛኛው በተመረቀበት ስራ ማግኘት ይጠብቃል። ልጁን አጣጥፎ ቤተሰብ ሸከም ይሆናል። ያሁን አካውንታንት ተመረቂያለው ዲግሪ ያለኝ ግን የቀን ስራ አርማታ ስሚንቶ ነው የማወኩት። ምክንያቱም ስራ ነው በቃ ስራ መስራት ነው በቃ ኔ ትምህርቱን የተማርኩት ደሞዝ ለመብላት ሳይሆን ህይወቴን ከተለያዩ ነገሮች ለመጠበቅ ያሰቡት ያሰውት እንጂ ብር ለመቁጠር ብቻ አይደለም። እና በመማር የራሱ የኔ ደሞዝ ነገሮችን አውቆ መኖር ችግርን አንዱ መቋቋም ራሱ አንዱ ይሄ አንዱ እውቀት ነው ብዬ ስለማስብ ሰው ቸገረኝ ብሎ መሄድ የለበትም። ከታገሱ የማያልፍ እንቅልፍ የማይነጋ ሌሊት የለም ብዬ ጊዜ ነው ምነግራችሁ ዲቪ እንደሚደርሳቸው ደርሶት በመንግስት እየከፈለ እንዲሰራ ነው። ያው ምለው ህገወጥ እንዲሄዱ አልፈቅድም። እንኳን ልጆችን በደላል ህገወጥ አጥፊ እና አልሚ መሆኑን የጋን ጊዜ አልሻባብ እንትል ያላቸው ጊዜ ወዲህ በቃ እንደዛ ከሆነ ወዲህ ማንኛውንም እኔ ሀገራችሁ ስሩ አይዟችሁ፣ አገዳ መሸከም ሊስቲሮ መቅባትም ስራ ነው ግን ተምረው ሀይምሯቸው ከዚህ ተቀምጠ የሚለው ነው። በጣም አሁን ወጣቱ በጣም እንትል የሚለው ማለት ነው። መንግስትም ሆነ አንዳንድ እንትኖች ህብረተንት ወጣቱ ላይ ልዩ ድጋፍ ተደርጎልት በቃ የሆነ ስራ መጀመሪያ በትንሽም ቢሆን የሚያስፈልገው ወጣት እያዩ የተማረ ወጣት ብዙ አሁን እንትን ብሎ ያላለ ተጉላልቶ ያለበት። ስለዚህ ያ ታግዞ አገሩ ላይ ትንሽም ብትሆን በቃ ተደራጅቶም ሆነ የሆነ ስራ እንዲጀምርና ራሱ እንዲለውጥ ቢያደርግ ልዩ እይታ ቢኖረው ደስ ይላል ብዬ አስባለሁ። የመጀመሪያውን አማራጭ በሀገራቸው ሰርቶ የመለወጥ ሀገር ላይ ሰርቼ መለወጥ እችላለሁ የሚለውን እና የተለወጡ ዜጎችን በመየት አመለካከቱና አስተሳሰቡ በዛ ማስተካከል አለበት ብለን የምንመክረው አዛ፣ ባለፈ ግን መሄድ እንኳ ፍላጎት ቢኖረው መንግስት ባመቻቸው ትገዩ ውጭ ሀገር የስራ ስምሪት አማካኝነት መብታቸው፣ ደህንነታቸው፣ ክብራቸው ተከብሮ ውል ጸድቆላቸው ስራ ስምሪት የሚያገኙበት ሁኔታ እንዲመቻች እንደ መንግስት ስም እየተሰራ ነው። ስደት ወይም ከሀገር ውጭ ሰርቶ መለወጥን እንደ አማራጭ የሚጠቀሙ ዜጎች በህጋዊ የውጭ ሀገር የስራ ስምሪት በመጠቀም ራሳቸውንና ቤተሰቦቻቸውን ብሎም ሀገርን ከሁለንተናዊ ኪሳራ ሊታደጉ ይገባል ያሉት አቶ ጌታሰው፣ ለዚህ ደግሞ እንደ ሀገር በርካታ ስራዎች እየተሰሩ መሆናቸውን ተናግረዋል። ከተለያዩ ሀገራት የተለያዩ መግባቢያ ሰነዶች ተፈራርመዋል፣ ስምምነቶች ተደርገዋል። በስምምነቱ መሰረት ስምነት በተደረገባቸው ሀገሮች ሁሉ የውጭ ሀገር የስራ ስምሪት ይካሄዳል ማለት ነው። ስለዚህ ወጣቱ በህገውን መንገድ ከሚሄድ ይልቅ ህገውን አማራጭ የመከተል ፍላጎቱን ከፍ ማድረግ አለበት ብለን ነው የምናስበው እና የምንመክረው ማለት ነው። በአለን ሀብት ውስን ቢሆንም ያው እንግዲህ ዜጎችን የስራ እድል ተጠቃሚን ለማድረግ ስራዎች እየተሰሩ ነው የሚገኘው። ይህ ሲባል ግን ያው እንግዲህ ያለን ሀብት ውስን ከመሆኑ ጋር በተያያዘ ሁሉንም ሰው ላታረካ እና ውጤታማ መላት አድርገው ትችላለን። እንደ ቢሮ አሁን ብዙ የስራ እድሎች ይፈጠራሉ። ነገር ግን አልፎ አልፎ የወጣቶቻችን ፍላጎት በአንድ የቶሎ የመለወጥ ፍላጎት ከመኖር ጋር በተያያዘ ያላቸውን ሀብት ኢቭን ሽጠው ይሰደዳሉ። ይህ ማለት አሁን አንድ ወጣት ለመሄድ በጣም ከፍተኛ ገንዘብ ነው የሚከፍለው ለደላ ነው። ያንን ግን አገሩ ላይ ቢሰራበት የበለጠ መለወጥ የሚችልበት እድል አለ። ምክንያቱም ካልሰራህ እና በተገቢ መንገድ ለመስራት ያሰብከውን ነገር ማስኬድ ካልቻልው ውጤት ላመጣ ችልም ይታወቃል። ስለዚህ በዚህ ምክንያት ዜጎቻችን ከእንደዚህ አይነት አማራጮችን የመጠቀም ፍላጎቱ ከጊዜ ጊዜ እየጨመረ የመጣበት ሁኔታ ያለው። ስለዚህ እንደ መንግስት እንግዲህ በሀገር ውስጥ የሚፈጠረው የስራ እድል እንደተጠበቀ ሆኖ በውጭ ሀገር የስራ ስምሪት ከተለያዩ ሀገራት በተደረገው አግሪመንት መሰረት ስምምነት ተደርጎ ዜጎችን ለመላክ ጥረቶች እየተደረጉ ነው ያለው። አሁን በተለይ በተለያዩ አረብ ሀገራት በስፋት የሚሰማራበት ሁኔታ አለ። ከዛ ባለፈ ደግሞ ወደ ሌሎች ሀገሮች ዜጎቻችን በተለይ ሰልጥነው የሰው ኃይል ለመላክ ከፍተኛ የሆነ ዝግጅት እየተደረገ ነው የሚገኘው። ያ ሲሆን ዜጎች ያሉበት ቦታ ሁነው የስራና ክህሎት ሚኒስቴር ባዘጋጀው የስራ ገበያ መረጃ ስርዓት ወይም ኤልኤምኤስ ብለን በምንጠራው ማለት ነው በዚያ ተመዝግበው አስፈላጊውን ሪኳርመንትና ሪኳርመንትና መስፈርት ሲያሟሉ ሰልጥ ነው በቅተው ተወዳዳሪ ሆነው ከሌሎች ኢትዮጵያውያን ጋራ ስምሪቱ የሚያገኙበት ሁኔታ እየተፈጠረ ነው ያለው። ወደፊትም ደግሞ ለመፍጠር ው እንደ መንግስት በጣም ሰፊ የሆነ ዝግጅት እየተደረገ ያለበት ሁኔታ ነው ያለው ማለት ነው። ነገር ግን ግንዛቤ ቢኖረውም ሰው ሺ ሞተ ሰው እንኳ ቢኖር አንድ የተለወጠው ብቻ ነው የሚያ ሺ ሰው ሞቷል ብለህ እየነገርከው የተለወጠ አንድ ሰው ካለ አይንም ድሌ ልሞክረው የሚለው አስተሳሰብ መቀረፍ አለበት ብለን የምናስበው ስለዚህ ወጣቶች ከዚህ ለመራቅ ህጋዊ የሆነውን አማራጭ ለመከተል የትኛውንም በመንግስት ደረጃ የሚተላለፉ መረጃዎችን በተገቢ መንገድ ማየት፣ መረዳት፣ መገንዘብ ያ መሰረት አድርጎ ደግሞ የስራ ስምሪቱ ተጠቃሚ የሚሆኑበትን እድል ማመቻቸት ያስፈልጋል ብለን ነው እንግዲህ ለወጣቶቻችን ምን መክረው፣ ማለት ነው። እርስምእርስዎም እንዳሉት ሰው በሀገሩ ሰርቼ ለወጣለው የሚለውን አመለካከት እስከሚያሰርጽ ና እስከሚቀበል ድረስ አምኖ የተቀበለውን ነገር ህጋዊና ና ምቹ እንዲሆን ማድረግ ተመራጭ ነው። ስለዚህ በመንግስት ደረጃ በህጋዊ መንገድ ፍልሰትን እንዲከተሉ ነው አሁን መልክት እያስተላለፉልን ያሉ? ና ሁሉንም ተደራሽ ማድረግ ይቻላል ወይ? ሌሎች ሀገሮች እኛ የምንፈልገውን ያክል የመቀበል አቅማቸው ምን ያክል ነው? በህጋዊ መንገድ እንኳን ለመሄድ ፍላጎት ያለው ዜጋ በተገቢው መንገድ ተደራሽ ከመሆን አንጻር እንግዲህ እንደ ሀገር በጣም ሰፊ ስራዎች እየተሰሩ ነው። በተለይ በውጭ ሀገር ደረጃ በጣም ሰፊ የሆነ ፍላጎት አለ፣ እጅግ ሰፊ የሆነ ነገር ግን ይህንን ሰፊ የሆነ ፍላጎት ደግሞ በበቂ ዝግጅት ላይ ተመስርቶ ዜጎችን መላክ ያስፈልጋል። አሁን ባለው ሁኔታ ተደራሽ ነው ብለን አናስብም። ተደራሽ ብቻም ሳይሆን በተለይ የሰለጠነ ዛል ወደተለያዩ ያደጉ ሀገሮች ፍላጎቱን ለማሟላት በሚያስችል መንገድ በተለይ በሀገራት ደረጃ የሚደረገውን ስምምነት አጭር አድርጎ ተለቋሽቶ ዜጎችን ወደ የሚፈልጉበት ሀገርና ማሟላት በሚገባቸውና በመረጡት ሀገር የሚሰማሩበትን ሁኔታ ከመመቸት አንጻር ሰፊ ስራ መስራት አለበት ብለን እናምናለን። እኛም ስለዚህ ለማድረግ የስራና ክህሎት ሚኒስቴርም በተለያየ ጊዜ የተለያየ ሀገራትን የስራ ገበያውን የመዳሰስ ስራ ተሰርቷል። በዛም ከፍተኛ የሆነ የሰው ኃይል ፍላጎት አለ። ነገር ግን ደግሞ የመጀመሪያው ፍላጎቱ ካለቀ በኋላ ሀገራት ጋር ስምምነት መፈጸም ያስፈልጋል። ምክንያቱም ስለ ደሞዙ ጉዳይ፣ ስለ ደህንነቱ ጉዳይ፣ ስራ ሁኔታው ጉዳይ የግድ መነጋገር መመካከር ስለሚያስፈልግ ከሀገራት ጋራ ያ ባይላተራል አግሪመንት ሲያልቅ ስምሪቱ ይካሄዳል ማለት ነው። ይህም በማድረግ ሂደት የተጀማመሩ ስራዎች አሉ። ነገር ግን በቂ ነው ብለን አናስብም። ስለዚህ የኛ ወጣቶቻችን ተስፋ በመቁረጥ ሳይሆን በተገቢው መንገድ በየጊዜው ሚኒስትር መስሪያ ቤቱ የሚወጣቸውን እና በክልል ደረጃ የምናስተላልፋቸው መረጃዎች በተገቢ መንገድ የመከታተል ያል መሰረት አድርጎ ኤልኤምአይሱ ላይ ማስታወቂያ በሚወጣበት ጊዜ ሞልቶ መጠባበቅ መቻል አለበት። ሲመረጥ ማሟላት ያለበትን እንዲያሟላና ያንን አሟልቶ መሰማራት የሚችልበትን እድል እንዲኖር ግፊት እናደርጋለን። እኛም እኛም ወጣቶች በተለይ ይህ እንዲያደርጉ እንመክራለን ማለት ነው። በእኛ ደረጃ በ2017 በጀት አመት ከዕቅድ በላይ የውጭ ሀገር የስራ ስምሪት የፈጸመው የአማራ ክልል ስራና ክህሎት ቢሮም በ2018 በጀት ዓመትም ከመቶ ሺህ በላይ ለሚሆኑ ዜጎች የድሉ ተጠቃሚ ለማድረግ እየሰራ መሆኑንም አቶ ጌታሰው ተናግረዋል። በዚህ በበጀት ዓመቱ 50 ሺህ ነው አሰልጥነን እንልካለን ብለን አስበን የነበረው ነገር ግን ወደ 89 ሺህ አካባቢ ሰዎችን አሰልጥነናል። እንግዲህ የተለያየ ሙያ ነው። በዶሜስቲክ ወርክ አለ፣ በድራይቪንግ ላይ በድራይቨር አለ፣ በጤና ሙያተኝነት አለ እና በመርከበኛ ነው ስለዚህ እነዚህ የሰለጠኑትን ሰዎች አሰልጥነው ለመላክ ጥረት እያደረግ ነው የነበረው። እስካሁን ባለው በበጀት ዓመቱ ኒርሊ 8500 አካባቢ የሚሆን ዜጎችን ሰልጥነው በቅተው በሙያ ተወዳዳሪ ሆነው ወደ ውጭ ሀገር እንዲሰማሩ የተደረገበት ሁኔታ ነው ያለው ማለት ነው። በዚህ ዓመት በቀጣይ ዓመት እቅዳችን በተመለከተ አሁን እንግዲህ እንደ ሀገር በጣም ሰፊ የሰው ኃይል ለመላክ ነው ዝግጅት እየተደረገ ያለው እንደ ክልላችን ያው መቶ ሺህ ሰው ቢያንስ መላክ አለብን ብለን እቅድ ይዘን ነው እየተንቀሳቀስን ያለ ነው። ይህንንም ለማሰልጠኛ የሚቹ የሆኑ የስልጠና ተቋማትንም ተለይተዋል። ስለዚህ በነዛ እየሰለጠኑ እየበቁ በሀገራችን ካሉ ሌሎች ዜጎች ጋር በተመሳሳይ ተወዳድረው የሚሄዱበት ሁኔታ ለማመቻቸት ጥረት እየተደረገ ነው የሚገኘው ቢሮው የተከበራችሁ ተመልካቾቻችን፣ የአማራ ሚዲያ ኮርፖሬሽን ከአማራ ክልል ስራና ክህሎት ቢሮ ጋር በጋራ ትብብር እያዘጋጀው ወደ እናንተ የሚያደርሰው ሳምንታዊ ዝግጅታችን የስካውን ይመስል ነበር። በዛሬው ዝግጅታችንም ዓለም አቀፍ ደረጃ ለ12ኛ ጊዜ እንደ ኢትዮጵያ ደግሞ ለመጀመሪያ ጊዜ የተከበረውን የፍልሰተኞች ቀን በተመለከተ የክልሉ ስራና ክህሎት ቢሮ በባህር ዳር ከተማ ሙሉ ዓለም የባህል ማዕከል አዳራሽ ለተጋላጭ ማህበረሰብ ክፍሎች ያዘጋጀውን የግንዛቤ ማስጨበጫ መድረክ በተመለከተ ነበር ያስቃኝናችሁ። የዛሬም በዚህ አበቃል። በአርቲስት ንብረት ያለው ስደት አይኑ ጥፋ በተሰኘው ግጥም መውጫ አድርገን እንሰናበታለን። ፕሮግራም በማዘጋጀት እኔ ደስታ ጠቃ፣ በካሜራው በኩል ደግሞ ቤዛ ኩሉ ደጀን እና ሄኖክ መዝገቡ አብረውን ነበሩ። ጤና ይስጥልን። መንገድ አይኑ ይፍሰስ፣ አይባልም ደርሶ የወሰደውን ሰው ያመጣል መልሶ። እውነት ነው፣ አንዳች ውሸት የለው ስደት ግን ስደት ግን ክፉ ነው ስደት አዋራጅ ነው አውቃለሁ፣ እህቴ በደንብ ይገባኛል፣ ህመምሽ ያመኛል። አውቃለሁ፣ ወንድሜ ችግርህ ችግሬ ሆኖ ይሰማኛል። ድህነት ክፉ ነው፣ መቸገር ችግር ነው፣ ስደትም ያስመኛል። እኔም እልፍ ጊዜ ደጋግሞ አጋጥሞኛል። ነገር ግን በባህር በሰርፉ በሞት ወጀብ መሃል ከሞት ጋር ትንቅንቅ ወና ህልም ተይዞ በህገወጥ ስደት ያልፍልኛል በሚል ጉም እየዘገሩ የህልም ዓለም ጉዞ ዳፋና መከራ ውጦ ሱ ስንክሳሩ እንክልትና ሳሩ አያልቅም ተመዞ ህይወትን ይቀጥፋል፣ አካልን ያጎላል፣ ስምናን ይገላል፣ የኑባሬን ተስፋ ቆራርጦ ይጥላል ሞራልን ገዝግዞ አካልና አእምሮ እንዳይሆን መርዞ እግዞ ክፋት የስደትን ጥፋት ጦሱ ስንክሳሩን የምዘረዘረው፣ ስደት አዋራጅ ነው፣ ክብረ ነክ ነው መልኩ፣ መከበር ባገር ነው መክበርም ባገር ነው በሚዛን በልኩ። አይ ስደት ክፉና አዋራጁ፣ ስሙን የሎስ ያንሳው ከሞት ቢያመልጡ እንኳ አይለቅም ጠባሳው። ህልቆ መሳፍርት ነው ግፉ ቢዘረዘር አያልቅም አበሳው ና ሰንሰለት የአጣዋትን እንዴት እንዴት ነው ምረሳው? ከቶለ ሀዘኔ ምንድነው መጽናኛው? ምንድነው ማስረሻው? ከቶለ ህመሜ ምንስ ነው መድኃኒት ምንድነው ማርከሻው? ከአይ ሕግወጥ ስደት ክፉና አዋራጁ በሰው ጣፈንታ በጅምላ ፈራጁ

ሞትና ውርደት ነው የምንሰማው፣ ዜና ሁሌም እለት በለት፣ ስደት ክብረነክ ነው፣ ስደት አዋራጅ ነው። ሐቁን ለሚቀበሉ እውነቱን ላጤ ነው ሰው ባገሩ ቢበላ አሣር ቢበላ መቅመቆ ይከበር የለም ወይ ሰውነቱ ታውቆ የሚሉት አባባል የስደትን ገፈትም የመከራ ጽዋ ሲቀምሱት ይገባል። ባህርና ድማሱ ሰማይና ምድሩ ሁሉም በጠቅላላ የመከራ ወጥመድ ጣረሞት ብቻ ነው። ሾሃ ሜኬላ ባህሩ መቅሰፍት ነው፣ ህይወትን ይቀጥፋል እንደ ንፍር ውሃ። የሞት ሸለቆ ነው መከራ አንግልቱ ህልቆ መሳፍርት ነው የብሱም በረሃ ላም አለኝ በሰማይ አተርፍ ባይ አጉዳይ ዕዳ ነው ደሙዙ የለውም አመሃ ዛሬ ብንሆን ድሃ ነገ ያልፍልናል አይሸፍት ልባችን ባለን እድል ተስፋ ሰርተን እንለወጥ እዚሁ ባገራችን አድምጪኝ እህቴ ስደትን አውጩ ከልቦናሽ የስደት መቅሰፍቱ ሾተል እንዳይበላሽ። አንተም ወንድም ስማኝ አንተም ወንድም ስማኝ ሕገወጥ ስደትን ከልቦናህ አውጣው፣ አንተነትህን ሽጠህ የለም የምታመጣው። ምክንያቱም ሁሉም አጋጥሞኛል ጉዳቱን አውቃለሁ። እህቴን ሳስባት ስደትን ሳስበው በእውነት ፈራለሁ እናም በሕገወጥ ስደት ከሚጨልም ተስፋ፣ ሕይወት ከሚቀጠፍ፣ አካል ከሚጠፋ፣ በሰቆቃ ብዛት ናላ ከሚቃወስ መንገድ ክፉ አይንካውን ስደት አይሉ ይፍሰስ